መዳሜ ኢትዮጵያ ነው እንደዚህ ያደረገው ስትለኝ፣ ምንም ልላት አልቻልኩም። አንገቴን ደፋሁን፣ ተሸማቀቁ ኢትዮጵያ አይደለም ነው ያልኳት። አይኔ እያየ ዋሸኋት። አይኔ በጨዋጥቤ ማለት ምን ልበል? ተዋርደናል እህቶቼ። በየቦታው እየመጡ ኢትዮጵያ እንደዚህ ያደረገ ኢትዮጵያ አራጅ ነው ኢትዮጵያ እንደዚህ ነው ሲሉን፣ አውሬ ናችሁ ስንባል ምን ትላላችሁ? እናንተ ብትሆን ምን ትላላችሁ? እኔ ኢትዮጵያ አይደለም ብዬ ሸመጠጥኳት ማለት ነው። የምሬን ነው፣ ሸመጠጥኳት አልኳችሁ። እባካችሁ እህቶቼ ተጠንቀቁ። ስፔሻሊ ባህርተኞች ተጠንቀቁ ማለት ነው። የምሬን ነው ምላችሁ። ባህርተኞች፣ ለምንድ ነው ባህርተኞች ያልኩበት ምክንያት፣ አሁን ይሄ ልጅ ምናልባት ሀቅ አለው ይሆናል። ለምሳሌ ደሞዙን በልቶበት ሊሆን ይችላል። አረቦች አሁን ላይ የሀገራችን ችግር በማየት የወንዶችን ብሮች እየከለከሉ ነው። አንድ ወር ካልተሰጠክ ብርህን ጥለህ ውጣ፣ ሌላ ቦታ ስራ ፈልግ። በየወሩ ደሞዝ የሚሰጣችሁ ደሞዙ ትንሽ ቢሆን ፈልጋችሁ ግቡ። እንዴ ካር በባህር ስንትና ስንት ደም ስንት ጀርባችሁ ተገርፋችሁ የመጣችሁት እኮ ለመለ ለመቀየር ነው እንጂ ሰው አርዳችሁ ሰው ገላችሁ እስር ቤት ለመግባት አይደለም። እናታችሁን አስቡ። የምሬን ነው እንደው ደሞዛችሁ እንኳን የአንድ ወሩን፣ የሁለት ወሩን፣ የሶስት ወሩ እያለው እያታለሉ አንድ አመት ራሱ ቢያስቆዩባችሁ ቢከለክሏችሁ፣ መጨረሻ ላይ ጥላችሁ ውጡ። የምሬን ነው። ልትደባደቡ ምናምን አትሞክሩ። እኔ ባህርተኞች ተጠንቀቁ ያልኩበት ምክንያት ምንድን ነው? ህግም አያውቃችሁም፣ መንግስትም አያውቃችሁም፣ ኢምባሲም አያውቃችሁ መካሰስ አትችሉ፣ ሌበር ኦፊስም አያውቃችሁም። ህጋዊ ከሆኑ እንደው ይሻላል ትንሽ እነሱ ጋር ቢቆዩ ነው የሚመረጠው። እንደውም ማለት ነው እየሰሩ ቢቆዩ ለምን መጨረሻ ላይ ወደ ሌበር ኦፊስ ወይም ኢምባሲ ወይም መንግስት ጋር ጉዳዩ ተይዞ በመንግስት ተይዞ መጨረሻ አረቦቹ ተቀጥተው ካሳ ከፍለው ብር መክፈል ስለማይቀር ህጋዊዎች ችግር የለውም። እናንተም ግን ተጠንቀቁ፣ አትዘናጉ። እናንተም ራሱ ብራችሁ ስታጠራቅሙ እብድናት አብዳለች ብለው የእብድ ሐኪም ቤት ወስደው ሊያሳብዷችሁ ይችላሉ። ቀልድ አይደለም፣ የምሬን ነው ምላችሁ። ባህርተኞች ደግሞ ማንም ህግ ህገ መንግስት ስለማያውቃችሁ ደሞዛችሁን በየወሩ ተቀበሉ። አረብ ጋር ሰጣገባ ውስጥ አትግቡ። ቢደበድቧችሁ እንኳን ራሳችሁን ለመከላከል ሞክሩ እንጂ ለመግደል እንዳታስቡ። እዛ ኢትዮጵያ ላይ ሰው ተወለድላችሁ ለምዳችሁ፣ እንደፈለጋችሁ ሰው ገድላችሁ፣ ተንቀሳቅሳችሁ፣ ሴቶችን ደፍራችሁ፣ አሰቃይታችሁ ለምዳችሁ፣ የሰው አገር ደግሞ እንደዛ እንዳይመስላችሁ። ለዛች ምስኪን እናታችሁ አስቡ። መጥፎ ነገር ለማድረግ ስትሄዱ ለዛች ምስኪን እናታችሁ አስቡ። አሁን ይሄ ልጅ የተያዘበት ቦታ ወላይ ማንም ያገኟል ብዬ አላስብም። ግን ካሜራ አለ በየቦታው ማለት ነው። ደስ የሚለው ነገር አረብ አገራት ላይ ካሜራ የሌለበት ቦታ የለም። በካሜራ ስላየሁት ነው። በዚያ ጋጣም እየተያዘ ጣራ ላይ ነው የተያዘው። ጣራ ላይ ወደ ሁነቴ ነው አስባችሁታል። ጣራ ላይ መያዝ ማለት ምን ያህል ከባድ ሕግ እንደሆነ ነው የተገነዘብኩት እኔ የአረብ ሀገር ሕግ ማለት ነው። እና እንደኛ ሀገር ሕግ ቀላል እንዳይመስላችሁ። ወንዶችም ሴቶችም ተጠንቀቁ። ከማንም ጋር ከመዳም ጋር ከባባ ጋር ሰጣ ገባው የምሬን ነው። ይሄ ቪዲዮ ለሁሉም እንዲደርስ በተቻላችሁ አቅማችሁ ላይክ አድርጉት። ለምን ላይክ ሼር አድርጉት? ላይክ ሼር ስታደርጉት ብዙ እህቶች ደሞዛቸውን በጊዜ የለመቀበል ይሞክራሉ። የማያውቁ ምስኪን አንቺ እናቴ ነሽ አንቺ ቤተሰብ ነሽ ብለው ብር የሚያስቀምጡ እህቶች ይኖራሉ። እነሱ ይጠነቀቃሉ። ወንዶቹም እንደዛው በተመሳሳይ ሁኔታ ይጠነቀቃሉ። ላይክ ማድረጋችሁን እንዳትረሱ። እናንተም ተጠንቀቁ እባካችሁ፣ እንጠንቀቅ። እኛ አረብ ሀገር የመጣነው ህይወታችን ለማበላሸት አይደለም። አሁን ይሄ አላህ ነው ያመጣው አይባልም። የምሬን ነው። ለምሳሌ አንቺ ደመወዝ ሳትቀበይ ቆይተሽ ከዛ አረቡ የሆነ ነገር ቢያረግሽ ይሄ የራስሽ ስህተት ነው። ተጠንቀቁ ነው ያለ አላህ ራሱ ፈጣሪያችን ምንድን ነው ያለ? ተጠንቀቁ፣ ራሳችሁን ጠብቁ ከጠላቶቻችሁን ያለ እና የሆነች የሆነ ቪዲዮ ራስ ቀን ጨባር እያሳያችኋለሁኝ ማለት ነው። በኋላ ቪዲዮ ሰራበታለሁ። መዳማ የብዙ ወር የብዙ አመት ደሞዝ አልሰጧትም ነበር። በመጨረሻም እብድ ናት ብለው ሐኪም ቤት ወሰዷትና አሳብደዋታል በመርፌ ማለት ነው። ቪዲዮን በአካል አሳያቸዋለሁ ቀን ጨባርጌ እና ተጠንቀቁ፣ ከመጥፎ ነገሮችን እንደዚህ አይነት ነገር ከማድረግ። ይሄ ህግ ኢትዮጵያ አይደለም። እንደ ኢትዮጵያ ደግሞ ሰው ገላችሁ ወይም ካሳ ከፍላችሁ የምትወጡበት አይደለም። ምንም ቢፈጠር የሞት ፍርድ ነው። አስር ዓመትም ሀያ ዓመትም ታስራችሁ የሞት ፍርድ ነው የሚፈረድባችሁ። ወላይ በሳንጃ ነው የምትቀጩት። እንግዲህ እዚህ ሀገር ላይ የሚገደሉ የሚገድሉበት ቦታ አለ። እዛ እንደ ከብት ወስደው ነው አላሁ አክበር ብለው የሚጨፈጭፋችሁ። ምክንያቱም የሳውዲ ህግ ነው። የገደለ ይገደል፣ የሰበረ ይሰበር ነው። ገባችሁ? ብትደበደቡም እናንተ አትደብድቡ። ህግ አለ። ህጋዊ ከሆናችሁ ማለት ነው። ህገ ወጥ ከሆናችሁ ግን መጨረሻችሁ እናንተ ተበዳይ መሆናችሁ ምንም ብትሆኑ እስር ቤት የምትገቡ የእናንተ ህይወት የሚበላሸው የምትገደሉት እናንተ ናችሁ። ህጋዊ ከሆናችሁ ግን አረቡ እንኳን ቢመታችሁ በተቻላቸው አቅም ወደ ህግ ለመውሰድ ነገሩን ወደ ህግ የሚወስድላችሁን አካል የሚያግዛችሁን አካል መፈለግ ነው እንጂ እነሱን ለመምታት እንዳትቸኩሉ፣ እራሳችሁን ተቆጣጠሩ። ምክንያቱም እነሱን መምታት ወይም ደግሞ እነሱን ለመግደል ማሰብ ዋጋ ያስከፍላል። የምሬን ነው። ከዚህ በፊት አስራ አራት አመት ድረስ ደሞዟ ሳይሰጣት ቤቷ ውስጥ አግቶ ሲያሰራ የኖረ አረብ አይታቸዋል። መጨረሻ ላይ አላህ ደርሶላት ወደ ወደ ኤምባሲ ሄዶ ጉዳዩ የአስራ አራት አመት ደሞዝ ነው የተሰጣት። ታስቡ ማለት ነው። አስባችሁታል። እቺ ልጅ እንግዲህ ወይም ልጆቹን ገድላ ብጠፋ መያዙ አይቀርም መገደሉ አይቀርም። እሷ ግን ምንም አላደረገችም። አግቷት ያለ ስልክ ያለ ምን በስተ መጨረሻ አላህ ሱብሃነ ወተዓላ ደርሶላት የ14 ዓመቱን እንደ ደሞዝ ተቀብላለች። አይታችኋል ሁላችሁም፣ ስልሳ ምናምን ሺህ ሪያል ማለት ነው፣ የኢትዮጵያ ወደ ሁለት ሚሊየን ብር እና አትቸኩሉ። መጥፎ ነገርም ለማድረግ አታስቡ። መጀመሪያ ተጠንቀቁ። ታሞ ከመማቀቅ አስቀድሞ መጠንቀቅ ይበልጣል አይደለም? ታሞ ከመማቀቅ። የሆነ ነገር ሳትጠነቀቁ ግን የሆነ ነገር ከደረሰባችሁ በኋላ መፍትሄ መፈለግ እጅግ በጣም ዋጋ ያስከፍላችኋል። ህይወታችሁ ሊበላሽ ይችላል። ስለዚህ እባካችሁ እህቶቼ ተጠንቀቁ። እኔ ራሱ በጣም እየቆጨኝ ነው። የሆነ ጊዜ የአራት ወር ደሞዜ ከልክላኝ አረብ። ከዛ እንደ አጋጣሚ ተጣላን እና ሆዷን ረገጥኳት ማለት ነው ማለት ሆዷን የረገጥኳት ልደበድበኝ ያዘችኝ። ከዛ አልጋ ላይ ወደቅኩ አልጋ ላይ ስወድቅ እኔ ደግሞ በቃ ምንም የት እንዳለው እራሱ በሳቷ አላውቅም ነበር እና በእርግጫ ሆዷን መታኋት ማለት ነው። በዛን ጊዜ እንግዲህ ብትወድቅ ብትወድቅ አልጋው ደግሞ ጭንቅላቷ ቢመታት ይች ሴትዮ ሞታለች። አላህ ግን እኔን ህይወትሽን አይበለሽ ሲለኝ ጠብቆኛል እና መቸኮል ዋጋ ያስከፍላል። የምሬን ነው። ከዛ የሁለት ወር ደመወዜን ተቀብዬ እንደምንም የሁለት ወርም ትቼ ወጣሁን ይሄ ከምን የመጣ ነው? ደሞዜ ስለ ተጣጥራ ቀመስ ስትወጣም ስትገባም ደሞዜን ሲጭኝ ስላሰላት ነገር አምጥታ ጉዳዩ እስከ መደባደብ ደረሰ ማለት ነው። እና ወጥቶ ከመቅረት አላ ይጠብቀን። እና በጣም ብዙዎቹ ደግሞ እንጠቁማለን፣ እናስይዛለን ምናምን አሁን ቀውጢ ተፍትሽ አለ ባይዘው ነበረ። አሁን ልጁ እየተፈለገ ስለነበረ ሳውዲ አረቢያ ቀውጢ ተፍትሽ ነበረ። እና እራሳችሁን ጠብቁ። ኢጃዛ ቤት ያላችሁ ማለት ነው። ኢጃዛ ቤት በተቻላችሁ አቅማችሁ አትቀመጡ። ስራ በአንድ ሺም በአንድ ሺህ አምስትም ለመስራት ሞክሩ። ደሞዛችሁን ለመቀበል ሞክሮ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ደግሞ እንገናኛለን። እሺ ውዶች፣ አላህ ከእናንተ ጋር ይሁን። አላህ ከመጥፎ ከሙሲባ ከበሽታ ከእንደዚህ አይነት አደጋ ወጥቶ ከመቅረት ሁሉ ይጠብቃችሁ።